ብዙዎች የመስቀሉ ጠላቶች ሆነው ይመላለሳሉና ወደ ፊልጵስዩስ ሰዎች ምዕራፍ ሦስት ቁጥር ዐሥራ ስምንት እንደ ምን ዋላችሁ የጌታ ጸጋና ምሕረት ከሁላችን ጋር ይሁን ዛሬ ስለ ኢየሱስ ክርስቶስ መስቀል ወይም ስለ ኢየሱስ ክርስቶስ መከራ ለመናገር ነው የመጣሁት ሐዋርያው ጳውሎስ ለፊልጵስዩስ ሰዎች ሲጽፍላቸው በዚያ ዘመን ለነበሩት የመስቀሉ ጠላቶች ሆነው ለሚመላለሱት ሰዎች ሐዋርያው ጳውሎስ እንዲህ ብሎ ነው የጻፈላቸው። ብዙዎች ይላል፣ የመስቀሉ ጠላቶች ሆነው ይመላለሳሉና ይላል። በጣም ብዙዎች ይላል በጣም ብዙዎች የመስቀሉ ጠላቶች ወይም የኢየሱስ ክርስቶስ የቤዛነት ጠላቶች የኢየሱስ ክርስቶስን የመስቀል ስራ፣ የቤዛነትን ስራ፣ የኢየሱስ ክርስቶስን ሞት ወደ ጎን በመተው የራሳቸውን ቤዛነት ያቆሙ የሚሰብኩ ለብዙዎች የሚያስተምሩ በጣም ተነስተዋል። በዚህ ዘመን ሰውን ለመዋጋት ፈልገው ይሁን ክርስቶስ የኢየሱስ ክርስቶስን ሞትና ትንሣኤ መካድ ፈልገው ይሁን በማይታወቅ ሁኔታ በጣም የሚገርም አሰቃቂ ስብከት ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል የእግዚአብሔር ቃል። አያችሁ፣ ስለ ኃጢአታችን የሞተው ኢየሱስ ክርስቶስ ብቻ እንደሆነ እየታወቀ ሐዋርያው ጳውሎስ ያልሰበከው ወንጌል፣ ጴጥሮስ ያልሰበከው ወንጌል፣ ዮሐንስ ወልደ ነጎድጓድ ያልሰበከው ወንጌል፣ እነ ዮሐንስ መጥምቅ ያልተናገሩት ወንጌል በዚህ ዘመን ብዙ ሰዎች ኢየሱስ ክርስቶስ ሳይሆን የተሰቀለላቸው ሌላ እንደተሰቀለላቸው ሌላ እንደሞተላቸው እንደውም የምንበላው የምንጠጣው ሥጋና ደም የሌላ እንደሆነ የኢየሱስ ክርስቶስ ነው ብሎ አስረግጦ መናገር ሲቻል፣ የሌላ እንደሆነ አዲስ ስብከት አዲስ ወንጌል መጥቷል። እንደዚህ አይነቱን ወንጌል ነው ሐዋርያው ጳውሎስ ወደ ገላትያ ሰዎች ምዕራፍ አንድ ቁጥር ስምንት ላይ እኛ ከሰበክነው ወንጌል ውጭ ሌላ ወንጌል የሚሰብክ የተረገመ ይሁን፣ እኛምንሁን የሰማይ መልአክም ይሁን አለ። እኔ እኛ ከሰበክ ከሰበክነው ከኢየሱስ ክርስቶስ ወንጌል ውጭ ሌላ ወንጌል የሚሰብክ ቢኖር የተረገመ ይሁን ብሎ ተናግሯል። እና እነዚህ ሰዎች ሌላ ወንጌ የመስቀል የኢየሱስ ክርስቶስ የመስቀሉ የመስቀል ጠላት ወረው የተነሱበት ምክንያት አንደኛው ለሆዳቸው ነው፣ ሁለተኛው ደግሞ ለክብራቸው ነው። ሆድ አለ፣ ክብር አለ። እዚሁ ወደ ፊልጵሲ ሰዎች ምዕራፍ 3 ቁጥር 18 ላይ በመጀመሪያው ርዕስ እንዳነሳሁት ብዙዎች ለክርስቶስ መስቀል ጠላቶቹ ሆነው ይመላለሳሉና ይላል። ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁንም እንኳ እያለቀስ ላለሁ፣ መጨረሻቸው ጥፋት ነው። መጨረሻው እግዚአብሔር አምላክ ምስክሬ ነው። ሆን ብለው ሆን ብለው ለሆዳቸው ለክብራቸው ብለው የኢየሱስ ክርስቶስን ሞትና ትንሣኤ የካዱ ሰዎች ሰው እያያቸው ሰይጣን እያያቸው ሰማይና ምድር እያያቸው ፀሐዩ እያያቸው ነፋሱ እያያቸው ይዋረዳሉ። ከእግዚአብሔር ጋር የሚጣሉ ሁሉ ይደቃሉ ነው የሚለው። እንዳውም አንድ ቃል ላንብብላችሁ፣ ዕብራውያን ምዕራፍ 10 ቁጥር 29 ላይ ምንድን ነው የሚለው መስላችሁ? የእግዚአብሔርን ልጅ የረገጠ የማንን ልጅ የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም የተቀደሰበትን የጸደቀበትን የዓለምን ኃጢአት ያስወገደውን ከእግዚአብሔር ጋር ያስታረቀንን የኢየሱስ ክርስቶስን የኪዳኑን ደም እንደ እርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? በቀል የኔ ነው፣ እኔ ብድራትን እመልሳለሁ ያለውን እናውቃለንና፣ ደግሞም ጌታ በሕዝቡ ይፈርዳል። በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነውና ይላል። አስተውሉ። የእግዚአብሔር ልጅ የረገጠ የመስቀሉን ስራ የረገጠ የኢየሱስ ክርስቶስን የቤዛነቱን ሥራ የኢየሱስ ክርስቶስን የመስቀሉን ስራ የቤዛነቱን ስራ የረገጠ አየህ፣ ያንንም የተቀደሰበትን የጸደቀበትን ነፃ የወጣበትን የኪዳኑን ደም እንደ እርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ የሚብስ ቅጣት እንደሚገባው ይናገራል። ኮፒ ሊንክ ሼር እያደረጋችሁ ታዲያ ብዙዎች ብዙዎች ለክርስቶስ መስቀል ለክርስቶስ ደም ለክርስቶስ መከራ ለክርስቶስ ሞት ጠላቶቹ ጠላቶቹ ተቃዋሚዎቹ ሆነው ይመላለሳሉና ይላል። በጣም አጠንክረዋል። አሁን በጣም በጣም የክርስቶስን መስቀል የክርስቶስን ሞት የክርስቶስን አዳኝነት ትቶ ሌላ አዳኝ፣ ሌላ እንደተሰቀለ የሚናገር ሰው በጣም ተነስቷል። አሁን እነዚህ ሰዎች እንደዚህ የሚያደርጉት እንደነገርኋችሁ አንደኛው ሆዳቸው አምላካቸው ስለሆነ ለሆዳቸው ብለው ነው። እንደዚህ አይነት ያልተጻፈ የሚሰብኩ የኢየሱስ ክርስቶስ የመስቀሉ ጠላቶች ሆነው የተነሱ አንደኛው ለሆዳቸው ነው፣ ቁጥሩልኝ። ሁለተኛው ደግሞ ለክብራቸው ነው፣ ክብራቸው እንዳይነካ ነው። የዚህ ዓለም አምላክ ዲያብሎስ የማያምኑትን ሐሳብ አሳወረ ይላል። ሐሳባቸው የታወረ ነው። ፈጽሞ ምንም አይነት የኢየሱስ ክርስቶስን መሞትና መነሳት የምድራዊ እንጀራ የምድራዊ በግ የምድራዊ ሥጋ አርዶ ከመብላት ውጭ፣ ደሮ አርዶ ከመብላት ውጭ፣ ዘፈን ከመዝፈን ውጭ፣ ጠጅ ከመጠጣት ውጭ ምንም አይነት የኢየሱስ ክርስቶስ መሞት ትርጉም አልባ የሆነባቸው ሰዎች ብዙ ናቸው። አርብ ዕለት አርብ ዕለት ተሰቀለ እያሉ በጣም በጣም ያን ያህል ሲሰበክ ውሎ ሲጠረክ ውሎ ሰኞ ዕለት ተቀይረው የተሰቀለው ክርስቶስ ሳይሆን ሌላ ነው የተሰቀለው ብሎ ማስተማር በይፋ፣ ይሄ በእውነት ከእግዚአብሔር መንግሥት ይለያል። የመስቀሉ ጠላቶቹ ነው ይመላለሳሉና ያ አየህ ያ በቀኝ የተሰቀለ ወንበዴ እንኳን ተዘከረኒ እግዚኦ አመ ትመጽእ በመንግሥትከ ጌታ ኢየሱስን እንዲህ ብሎ ጠየቀው። በመንግሥትህ በመጣ ጊዜ አስበኝ አለው። እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ ነው ያለው። አየህ መስቀል ላይ እንደተሰቀለ፣ መስቀል ላይ ስለበደላችን እንደተሰቀለ በቀኝ ያለው ወንበዴ እንኳን እኛስ በኃጢአታችን ነው እሱ ግን ያለ በደሉ ተሰቀለ እያለ እየመሰከረ ሌላው ሐዋርያው ጳውሎስ ክርስቶስ ስለ ኃጢአታችን እንደሞተ ይናገራል። ወንጌል ማለት የኛ ወንጌል ይሄ ነው፣ ክርስቶስ ስለ ኃጢአታችን ሙቷል፣ ክርስቶስ ተቀብሯል፣ ክርስቶስ በሶስተኛው ቀን ከሙታን ተነስቷል፣ ለብዙዎችም ታይቷና ነው። የትኛው ነው ለብዙዎች የታየው? መጽሐፍ ቅዱስ የሚለው ለብዙዎች የታየው ክርስቶስ ነው ከሞት ከተነሳ በኋላ። ስለዚህ ሆዳቸው አምላካቸው አምላካቸው ክብራቸው በነውራቸው ነው ይላል። ይህንን መልእክት ወገኖች ለብዙዎች ሼርና ኮፒ ሊንክ እንድታደርጉልኝ በእግዚአብሔር ፍቅር እጠይቃችኋለሁ። ብሩካናችሁ የእግዚአብሔር ምዕረት በእናንተ ላይ ይሁን።